አሁንስ መሮኛል አባ፣ እንዴ መጨቃጨቅና መተቸት ብቻ እኮ ነው የሚያውቀው። እማዬ ካረፈች በኋላ ማጭራሽ ብዙበታል በእታል እስኪ ጓዳውንም እንደውም በደንብ ብርጩት የሆነ ማ ሰይጣን ገብቷል፣ አለች ፊቷን እንደ በርበሬ እየቀላ ሰዳለ ለአምስት ዓመታት ያህል አረብ ሀገር ሰርታለች። እናቷ ካረፉ በኋላ ግን ሽማግሌ አባቷን ለመጦር እና ትዳር ለመመስረት ወደ ሀገሯ ከገባች ሶስት ዓመት አልሞላት። በመጣች በዓመቱ አለቃ ምስራቅን ንስሐ አባቷ አደረገች። አለቃ ምስራቅ የንስሐ አባት ዋነኛ ስራ ለንስሐ ማብቃት እንጂ ጸበል መርጨት አይደለም ቢሏትም፣ እርሷ ግን ቤቱን ጸበል እንዲረጩላት ብቻ ነው የምትጠራቸው። እንደዚያ ቢሆንም ግን ስትጠራቸው አይቀሩ አለቃ ጸበሉን ከረጩ በኋላ ተይ ተይ እንዳይባልም የኔ ልጅ ምንም ቢሆን እኮ አባቶች ናቸው። እስኪ እስኪ ነው ያረፈበይ አሉ እንደተቀመጠ እየጋበዟት፣ ምኑን አረፍኩ ተተኝ ደሞ እርሱና አባት ድንቄም አባት አለች፣ በከንፈሯ አያሽ ማጠጠች። መቼም አሁን የነገርሽ ነገር ሁሉም ቤት ውስጥ ያለ ችግር ነው። እግዚአብሔርም ቢሆን የፈተናውን ክብደት ያውቃል። ለሙሴ አስሩን ትእዛዝ ሲሰጥ ከዘጠኙ በተለየ አንዷን ሕግ ሽልማት የምታሰጥ አድርጎ ነው የሰጠው። ደግሞ የሚያሸልም ህግ መጣ? ለመሆኑ የትኛው ህግ ነው አለች። እግዚአብሔር አምላክ በሰጠህ ምድር ዕድሜህ እንዲረዝም እናትና አባትህን አክብር ይላል። ዘጠኙ ህግጋት አድርግ አታድርግ እንጂ ይሄን ታገኛለህ የሚል ቃል ኪዳን የላቸው። እናትና አባትን ማክበር ግን በምድር ላይ ትልቅ ዋጋ ያሰጣል። ሽልማት የሚያሰጥ ነገር ደግሞ ፈተናውም ከበድ ይላል ሲሏት ጊዜ ጸዳ ለመስከን ጀመረች። እስኪ እሺ፣ አረፍ ይበሉ አባ፣ እርሱንም ማስቆንጎት አይደል አለች። ከመቀጽወት ተለውጣ ይኸውልሽ ጸዳ አለ። የአብይ ጾም አራተኛው ሳምንት መጻጉዕ በመባል ይጠራል። መጻጉዕ የሚለው ቃል ደግሞ በግዕዝ ህመምተኛ ማለት ነው። ይህ በተለምዶ መጻጉ እየተባለ ይጠር የነበረው ሰው እዛው በጸበል ተብሎ የተወደደ የተተወ የደዌ ዳኛ የአልጋ ቁራኛ ነበረ። 38 ዓመት ሙሉ አልጋ ላይ ሲውል፣ አንድ ቀን በጸበሉ እፈወሳለሁ የሚል ተስፋ ነበረው። ክርስቶስ በቤተ ሳይዳ አገኘውና ልስድን ትወዳለህን በማለት ጠየቀው። ህመምተኛውም ሰው የለኝም በማለት መለሰ። ክርስቶስ ግን ተነስና አልጋህን ተሸክመ ሂድ ብሎ አሰናበተው። ታሞ የተነሳ እግዜርን ረሳ እንዲሉ ይህ በሽተኛ ሐሙስ ማታ ለሊቀ ካህናቱ ተቆርቁሮ ጌታችንን በጥፊ መታው። እንግዲህ በዚህ ሳምንት እንደ ጌታችን መፈወስ ባንችልም እንኳን የታመሙትን መጠየቅ፣ ሰው የሌላቸውን ማገዝ አለብን። የአለቃን ንግግር አቋረጠችና ታዲያ ይህ ታሪክ ከኔ ጋር ምን አገናኘው አባ? እርሱም ችግር ያልገባሁትም፣ ማለት እኮ ነው አለችና መልሳ ተከዘች። አለቃም በእርጋታ መንፈስ መቼ አስጨረሽኝ እኔ ልጅ። የሚያገናኘው ነገርማ ስላለው ነው ታሪኩን ያነሳውት። አንድ ሊቅ በዚህ ታሪክ ተመስርተው አስተማሪ ቅኔ ተቀኝተዋል። ነገር እንዳላ እንዳላበዛ እንደው ግዕዙን ትቼ ሚስጥሩን ብቻ ላብራራልሽ፣ ልንገርሽ። ባለቅኔው እንዲህ ይላሉ። ክርስቶስ በሽተኛውን ተነስተ ሂድ ብቻ አላለው። 38 ዓመት የተሸከመህን አልጋ አንተም በተራ ተሸከማት በማለት አዘዘው እንጂ ይህ ማለት አምላካችን መጀመሪያ የተሸከሙንን እንድንሸከም ይፈልጋል ማለት ነው ወላጆች ስንቆሽሽ አጥበው እየተኰላተፍን ስናወራ በትዕግሥት አድምጠው መጫወቻ ካልተገዛ ብለን ስንጨቀጭቃቸው ስናለቅስባቸው ከጉሮሯቸው ቀንሰው ገዝተው እዚህ አድርሰውናል። እርሱ እነርሱ ሲሸመግሉ፣ እኛ ደግሞ ውለታቸውን መመለስ አለብን። እርሱስ ይሁን እሺ፣ አንዱን ጥያቄ ደግሞ ደጋግሞ ይጠይቀኛል። ለምን አትሰሚኝም? እያለ ስለ ወጣትነቱ ይደሰኩርልኛል። ቆይ የእርሱን ያለፈ ወጣትነት ስሰማ የእኔ ወጣትነት ይለፍ እንዴ? ከበላ ከጠጣ ምን ይጨቀጭቀኛል? ምን ይፈልጋል? ይ ቆይ ይኸውልሽ እኔ ልጅ እንኳን እንደ መጻጉ አልጋ ላይ የሚያስተኛ ሕመም ገጥሞሽ ቀርቶ አልጋ በአልጋ የሆነ ሕይወት ቢኖርሽ እንኳ ጠያቂ ትፈልጊያለሽ። እርጅና ሲመጣ ከምግብ በላይ ሰው ነው የሚረባው። ጌታችን የሰው ልጅ በምግብ ብቻ አይኖርም ማለቱ ራሱን የቻለ ትርጓሜ ቢኖረውም ቅሉ፣ ግን በሌላ መልኩ ከተመለከትነው ግን እውነትነት ወይም ደግሞ እውነትም የሰው ልጅ በምግብ ብቻ አይኖርም አድማጭ ጆሮና አጫዋሽ አንደበትም ያስፈልገዋል ማለት ነው። ዘዳለ ንግግሩም ካመዛዘነች በኋላ በአንድ ጎን ኩ ያው እውነት አለው። እኔም ስልኬ ላይ ነው የማፈጠው ግን የሚያዋራው ሲያጣ ነገር ይፈልገኝና በግድ ያዋራኛል። አለች ለስለስ ባለ ድምፅ። የኸውልሽ የኔ ልጅ ክርስቶስ እንኳን መስቀል ላይ ሆኖ ከሰዎች ጋር ተነጋግሯል። የቀኙ ወንበዴ በመንግሥትህ በመጣ ጊዜ አስበኝ በማለት ንግግሩን ሲጀምር፣ ጌታችንም ዛሬ ከእኔ ጋር በገነት ትሆናለህ በማለት አጻፈውን መለሰለት። እናቱ ግን እስክታናግረው ድረስ አልጠበቃትም። አንቺ ሴት እነሆ ልጅሽ ብሎ የዮሐንስን ሰጣት። ወላጆቻችን እንኳን አናግረውን ቀርቶ ባያናግሩን እንኳ ቀድመ ልናናግራቸው እንደሚገባ ክርስቶስ አሳየን ማለት አይደለም። ሐዘናቸውን፣ ብቸኝነታቸውን፣ ጭንቀታቸውን ልንካፈላቸው ይገባል። ይህ ደግሞ በረከትን ያስገኛል፣ ያሰጣል። የኔ ልጅ እሺ አባ። ግን ክርስቶስ እናቱን እንዴት አንቺ ሴት ይላታ? እናቱ አይደለች እንዴ? የሃገሩን እርሻ በሃገሩ በሬ እንዲሉ አበው፣ መጽሐፍ ቅዱስን በተጻፈበት ቋንቋና ባህል መረዳት ያስፈልጋል። አንቺ ሴት እንደው የሚለው ቃል በእኛ ሀገር እንጂ በእስራኤላውያን ዘንድ የንቀት አነጋገር አይደለም እንደው የክብር አነጋገር እንደሆነ ከመጽሐፍ ቅዱስ ብዙ ማስረጃዎች መጥቀስ ይቻላል። እርሱን ሁሉ ትተን ነገሩን በአመክንዮ ብንመዝነው እንኳን ሩቅ አያስጉዘንም። ለማቃለል ነው እንዳንል፣ አንደኛ ከእኛ በተለየ እናቱን መርጦ የተወለደ እርሱ ብቻ ነው። ሁለተኛ ደግሞ በጀርባዋ አዝላ። ግብጽ ድረስ የተሰደደች እናቱን እንዴት በንቀት ያናግራታል? ቦሪት እናትና አባትን አክብር ብሎ ያዘዘው ትዕዛዙን የሰጠው እርሱ ራሱ አይደለምን እንዴ? በስጋ አባት ያለው ብቸኛ እናቱን እንዴት አቃሎ ተናገረ? እንላለ ጸዳለ በተጸጸተ ልቡና ልክኖት አባ ለካ ራሴ ነኝ አባቴን የበደልኩት፣ አለች። ወስብሐት ለእግዚአብሔር።